ሰሚማ ልንገርሽ፣ ፍቅሬን ስገልጽልሽ ከነብሲ አብልጬ ደሞ እንደማልወድሽ። ይሄንን ወቂ። አንቺ ለስጋ እንጂ ነብስን አትገዢ። አዎ እውነቱን ስነግርሽ አንቺ ቁስን እንጂ ጤናን አታመጭ! በእርግጥ መከበሪያ መከታ ጋሻነሽ። አዎ እውነቱ ይሄ ነው፣ ለሀብታም አሽቃብጠሽ ደሃን አትርገጪ። ያው አንቺ የምትበሪው ሀብታም ኪስ አይደለም፣ ከደሃ ኪስ ወተሽ ሀብታምን ልትሞይ፣ ደሃን አትናቂ። በላቡ በወዙ ደክሞ ጥሩ አመቶሽ ዞረሽ ዞረሽ እዛው የድሃ ንቀትሽ ክብር የሚሰጥሽ ከምንም ከማንም ፈክቶ የሚያገኝሽ የኔ ብጤ ድሃው። አንቺ ግን ምትሮጭ የምታሽቃብጪ ለዛው ለሀብታሙ ከፊት እና ኋላ ከጀርባው አንግቶ ለሚያሽቃብጥሽ ሰው ለዛ ለሀብታሙ እሱ እኮ ያመጣው ለፍተው ደክሞ አይደለም። ሲስተሙን ብናቅም ሚስጥሩ ሌላ ነው። ግን ብሪቱ ስልሽ መብረርሽም ላይቀር ኢትዮጵያ ስትገቢ አደራ ልንገርሽ፣ ያለምንም አግባብ ዝም ብለሽ አትብረሪ። እናም ውድት ዓለም እውነቱን ስነግርሽ ለፍቼ ደክሜ ጥሬ ባገኝሽም ግን እውነት ልንገርሽ፣ አንቺም አትረቢም። ግን እንድታውቂልኝ በጣም የምፈልገው ከአምላክ በታች እንጂ በላይ አይደለሽም። እንዲህም ሳገንሽ ጣዖት እንዳኩኝ ቁስ መግዣ ነው እንጂ ነፍስን አታድኝ። ጊዜያዊ ደስታ እንጂ የዘላለም እረፍት። ፍቅርን አትሰጪኝም። እውነቱን ልንገርሽ ሲጡሉሽ ያው ጥቅም ላይ ያለሽ ጥቅም ትሰጫለሽ። ለፍቼ ደክሜ በሰው ሀገር ሆኜ አንቺን ባፈራሽም በርክችልኝ ብዬ ብዙም አልጓጓሽም እንዲህም ስላልኩሽ ኩራት አይሰማሽ። ላቤን ጠብ አድርጌ የሰው ፊት አቃጥሎኝ ከፍ ዝቅ ብዬ ላይታች ሆኜ ብዬ ባገኝሽም ነጻነት ሲሰማኝ አቤት ደስ ማለቱ ለምን አትኝም? ያው ለምን ብትይ ሰልቤ ሰርቄ ከሰው አጭበርብሬ የሰው ሀቅ ተጠምቼ በፍጹም ላንቺ ስል ነብሴን አልሸጣትም። በፍጹም ላንቺ ስል ይህ ሁሉ ታሪክ በፍጹም አልሰራም። ላቤን ጠብ አድርጌ በላቤ ነው እንጂ ሰልቤ ዘርፌ፣ የሰው አጭበርብሬ ከቶ አላመጣሽም። እውነቱን ልንገረሽ ለስጋ ልጅቼ ነብሴን አልለውጥም ለወረቀት እንጂ ሰውን አልበድልም፣ ነፍሴንም አልሸጥም። በእምነቴም ጠንካራ ከቶ ለአንቺ ብዬ ማቴ ማተሜን አልፈታ። እውነቱን ስነግርሽ ያከበረሽን ሰው አንቺም ታከብሪያለሽ፣ እኔም ባከብርሽም ከሰዎች አብልጬ በጣም በወድሽም ብዙም እንዳኮሪ ለምድራዊ እንጂ ለሰማይ አትበጅም። ገባሽ አይደል እንዴ? ግን እንደማፈቅርሽ በጣሙን ብታውቂኝ ሲኖረኝ ሲተርፈኝ በጣም ሲተረፈረፍ ኪሴ ሲሞላ እንጂ ባዶ ኪስ አትወጅም። ብቻሽን መቀመጥ በፍጹም አትወጅም። ኪሴ አነስ ካለ ቀዳዳው ከበዛ አቤት ወደ ባሻ አንቺም ትበሪ ያለሽ መግቢያሽም ባላውቅም ዝም ብለሽ መብረር ነው። ብሪቱ አይደለሽም፣ ስምሽም ብሯ ግን ለእኔ ፍቅር ነሽ። እኔ አንቺም ብዬ ብዙ ነገር አየው ተሰቃየሁብሽ። አደራሽ ወዴ አገልቤ ስኬ በፍጹም አትከጂኝ። ቃልሽን አክብረሽ ባለሽበት ቦታ ቁጭ ብለሽ ቆይኝ። ክፍል ሁለት ይሄን ይመስላል። ለቀጣይ እንደዚህ እንገናኛለን ውዶቼ ማሮቼ። ላይክ ሰብስክራይብ እያደረጋችሁ እሺ? ውዶቼ